ሻሎም የአባቴ ብሩካን ከጌታ ከኢየሱስ ክርስቶስ የሆነ ሙሉ ሰላም፣ ሙሉ ጸጋ፣ ሙሉ ጉብኝት በቤታችሁ ላይ ይሁንላችሁ። ክብር ለእግዚአብሔር ይሁን፣ ክብር ለአዳኙ፣ ክብር ለጻድቁ፣ ክብር ለፈጣሪው፣ ለዓለም ሁሉ ንጉሥ ለሆነው መቃብር ሊዞ ያልቻለው ገፍትሮ እንጥላለን ያሉት ያልቻሉ ያልቻሉት ስም ይሄንን ገፍትሮ እንጥላለን ወደ ገደል ውስጥ እንጤላለን ብሎ የወሰዱ ሰዎች። ስለዚህ ገዳይ እያለ አስጨናቂ እያለ እጤላለሁ የሚል እያለ ግራ አጋባለሁ የሚል እያለ በሰላም ኢየሱስ ክርስቶስ ሉቃስ ምዕራፍ አራት ሀ ስምንት ላይ ያዛች ስታነቡ ኢየሱስ ክርስቶስን ያለ ጊዜ እንጤላለን ያለ ጊዜ እንቀብራለን ያለ ጊዜ ከከተማ አውጥቶ ምን ለማድረግ ከከተማ ውጭ አውጥቶ ይላል ያለ ጊዜ ምን እናደርጋለን እንጤላለን ብሎ ወሰዱ ይላል። ገፍትረን እንጤላለን ብሎ ኢየሱስን። ይህንን ያደረጉት ምክንያት ምንድን ነው? ኢየሱስ ክርስቶስን ይህንን ሊያደርጉት ይህንን ድርጊት ለማድረግ የወሰኑት በምን ላይ ነው? ኢየሱስ ጌታ ነው። ይህንን ያሉት በምንድን ነው? የአባቴ መንፈስ በእኔ ላይ ነው ብሎ በመናገሩ ነው። የተበሳጩ የተጨነቁትን ነጻ አውጣ ዘንድ የተጠቀችውን ተጠቅቶ ላሉት በጨለማው ስላሉት ግራ ገብቶ ላሉትን ምን ለማድረግ ነፃ ለማውጣት ምንሆኛለው ከአብ ታሪኬ ነው የመጣሁት የአባቴ መንፈስ ምንድን ነው በእኔ ላይ ነው ብሎ ሲናገር ቆጣ ሞለባቸው ይላል ኢየሱስ ጌታ ነው ሃሌሉያ እኔ የመጣሁት አላማው ምንድን ነው የተጨነቁትን ለጻሞት ሊያውጣ ነው በጨለማው ስላሉት ብርሃን እንዲሁንላችሁ ነው ግራ ገብቶ ላሉት እንዲጽናኑ ነው ተጸናንቶ እንዲኖሩ ነው። ስለዚህ ምንድነው ይህንን ስናገር ቁጣ ሞላባቸው ይላል ኢየሱስ ጌታ ነው። ሚገርም ነው። የአባቴ መንፈስ በኔ ላይ ነው። እንዴት ደስ ል ይህንን ስናገር ነው በቁጣ የተሞሉ ይህንን ስናገር ነው የተበሳጩት ይህንን ስናገር ነው ግራ የተጋቡት ኢየሱስ ጌታሉ እነዚህ ሰዎች ምነት ሰዎች ናቸው ስለ እግዚአብሔር የሚያውቁት ናቸው። ስለ እግዚአብሔር የሚሰጉት እግዚአብሔርን ቃል ከዘፍጥረት እስከ ራዕይ ተንትኖ የሚያውቁት ናቸው። ይሄንን ያሉት ክብር ለእግዚአብሔር ይሁን። በዚህ ፋንታ በዛን ጊዜ በኢየሱስ ላይ የተነሱ ሰዎች ዛሬም በሐዋርያት ላይ እንደተነሱ፣ ደግሞም ዛሬውም ትላንትም እንደተነሱ፣ ዛሬም እየተነሱ ያሉት፣ ነገም ደግሞ ሊነሱ ያሉት ምንድን ነው? እነዚህ ናቸው ስለ እግዚአብሔር ሰምተው እግዚአብሔርን ሰምተው የማያውቁት አይደሉም፣ አይዛብ አይደሉም። እግዚአብሔርን ስለ እግዚአብሔር የሚሰቁት እግዚአብሔርን የሚጸሉት እግዚአብሔርን የሚያገለግሉት ናቸው። እነሱ ኢየሱስን ሲናገር ቁጣ ሞላባቸው። በከተማቸው ውስጥ ውጭ አውጥቶ ምን ለማድረግ ፍትሮ ለመጣል ምን እየገፈተሩ ወሰዳል። እሱ ምንም አልተናገራም፣ ዝም አለ። በቃ ዝም አለው፣ አልተናገራም አያያያያ ዝም አለው። የሚሰራው ስራ አለ። የሚሰራው ስራ ስላለ ጊዜው የሚሰራው ስራው ስላለ ነው። ያለ ጊዜ እንቀብራለን ያሉት የሚሰራው ስራ በፊት ለፊት አለ። ያላለቀ ምዕራፍ አለ። በንና በአንቺ ላይ ኢየሱስ ክርስቶስ ሊሰራ የመጣው አላማ አለ። ይሄ ነገር እንዳይፈጸሙ እነሱ ያለ ጊዜ እንቀብራለን ብሎ ወሰዱ። እሱ ግን በመካከላቸው አልፎ ሄዳ ይላል። ይህንን ምዕራፍ ሄዳችሁ ስታነቡ በጣም ደስ ይላል። ኢየሱስ ጌታ እንደገና ደግሞ ይሄንን ይሄ ነገር ዳግም ደግሞ በሐዋርያት ላይ እየተጨመረ ኢየሱስ ክርስቶስ መከራውን ተቀብሎ ሞቶ ተሰቅሎ ተጨንቆ ከዛ በኋላ ወደ አብ ከሄደ በኋላ ሐዋርያት ስራ ምዕራፍ አምስት ከቁጥሩ አስራ ሰባት ላይ ሄዳችሁ ስታነቡ ሀዋራስ ላይ ስደት መነሳቱን ይናገራል። ስደት ላይ ሆኑ ተጨነቁ። ኢየሱስ ክርስቶስ የሰራው ታምራትን እነ ጳውሎስ እነ ጴጥሮስ እንኳን የእነሱ ጥላቸው ራሱ ስራ እየሰራ ነበር። የማ እና የነ ጳውሎስ የና ጴጥሮስ ጥላ ራሱ፣ ልብሳችሁ አይደለም ጥላ ራሱ አ ጥላ በኢየሱስም ስራውን ይስራ። ያንተ ጥላ ስራ መስራት አለበት። ያንተ ጥላ የአንቺ ጥላ ማለት ነው። ልብስሽ፣ ልብስ አይደለም ንግግርን አይደለም እጅን በጫንከው ጊዜ አይደለም በተናገርከው ጊዜ አይደለም። ምን ምንድን ነው የሚሰራው? ጥላ። ያንተ ጥላ ራሱ ስራን መስራት አለበት። ክብር ለእግዚአብሔር ይሁን። ሰውን የሚያስቆጣ ጠንቋዮችን የሚያስቆጣ የሚያበሳጭ ግራ የሚያጋባ ገዳዮችን የሚያበሳጭ ታምር በቤት ላይ በኢየሱስ ስም ይሁን። ኢየሱስ ጌታ ነው። ክብር ለአዳኙ ለኢየሱስ ይሁንለት። ሃሌሉያ እስኪ አነበዋለው ሐዋርያት ስራ ምዕራፍ አምስት ከቁጥሩ አስራ ሰባት የካህናት አለቃውና ከእነርሱ ጋር የነበሩት የሶዶቃውያን ወገኖች ሁሉ በቅንነት ተሞልተው በእነርሱ ላይ ተነስላል በምንድን ነው በቅንአት ነው በቅንአት የተጠቁ ሰዎች አለ ዛሬ በቅንአት የተመቱ ሰዎች አለ በቅንአት ማለት ነው ቅንአት የማን ነው የሰይጣን ነው ቅንአት ምንድን ነው የስጋ ውጤት ነው የስጋውነት መንፈስ ነው በስጋውነት መንፈስ የተጠቁ ሰዎች በዘረኝነት መንፈስ የተጠቁ ሰዎች በቅንአት ያበዱ ሰዎች ነበሩ በቅንዓት ተነሱ ይላል። እኔ አይደለው መጽሐፍ ቅዱስ በምለው። በቅንዓት የተበሉ ሰዎች አጥንታቸው በቅንዓት የሚቀጣጠሉ ሰዎች አሉ። ኢየሱስ ክርስቶስ ግን እነሱ በቅንዓት ያብዱ እንጂ፣ ይበሳጩ እንጂ፣ ይቆጡ እንጂ፣ ኢየሱስ ክርስቶስ በእነሱ ላይ ሊሰራ የጀመረውን ታምራት ወደፊት እየቀጠለ ነው ይሄደው። ክብር ለእግዚአብሔር ይሁን። በአንቺ ላይ የጀመረው በአንቴ ላይ የጀመረው ስራ አላለቀ። እግዚአብሔር በአንቺ ላይ በአንቴ ላይ የጀመረው ታምር ስለዚህ እየተበሳጩ እየጨመር ትሄዳለ። እነሱ እየተቆጡ እየጨመር ትሄዳለ። እነሱ እየተጨነቁ ነው፣ እየተበሳጩ ነው፣ ግን እየጨመር ትሄዳለ። ኢየሱስ ጌታ ነው። ዋው! ክብር ለእግዚአብሔር። እየው ምህነት አምላክ ነው። ኢየሱስ ክርስቶስ ሊቀብሩ ልጤሉት ዘንድ በተነሱ ሰዎች መካከል አልፎ እንደሄደ ልጤሉ ዘንድ ሊያስጨንቅ ዘንድ እና ግራ ላይ አጋቦ ዘንድ የተነሱ ጠላት እያለ በጠላት መካከል አልፌ እሄዳለሁ። እኔ አልፌ እሄዳለሁ ብላችሁ መናገር ያለበት መናገር አለባችሁ። ይሄንን ነው አልፌ እሄዳለሁ። ልቀብር ተነሰ፣ ልረግም ተነሰ። ረጋም እያለ ረጋም ምርጋም አለ እኮ የሚሟርት አለ። ሟርት እያለ እኔ አልፌ እሄዳለሁ ወይ አልፌ እሄዳለሁ። ረጋም አለ አልፌ እሄዳለሁ። ኢየሱስ ጌታ ነው። የሚያስጨንቃል አልፍ ይሄዳል። ኢየሱስ ጌታ ነው። በቅንነት ተሞልተው እነርሱ ላይ ተነሱ ሐዋርያት ያዙና በሕዝቡ ወህኒ ቤት አስገቧቸው እግዚአብሔርን መልአክ ግን በሌሊት የወህኒ ቤቱን በሮች ከፍተው አስወጣቸውና ሂዱ፣ በቤተ መቅደስ ቆማችሁ ይህንን የሕይወትን ቃል ሁሉ ለሕዝቡ ንገሩታል ምገርም እኮ ነው እነሱ ምን አድርጓሉ? እጅ ግራቸውን ምን አድርጎ አስሮት በወህኒ ቤት ነው የጣሉት። እና መልአክ እነሱ በተኙ ጊዜ ጠባቂዎች እያሉ ጠባቂዎች እያዩ ሊሆን ይችላል፣ እና ተኝቶ ሊሆን ይችላል፣ ቆሞ እያዩ ሊሆን ይችላል። መልአክን ቀስቅሶ ምናደረገ እና ጴጥሮስን ከወህኒ ቤት ምናደረገ አስወጣቸው። አውጥቶ ምናደ ለአሄዛብ ይሄንን የሕይወትን ቃል ሲበቁ የህይወትን ቃል ለመስበክ ስትነሳ የሚነሳ ብዙ ወጀብ አለ። የህይወትን ቃል ለመስበክ ስትቆም ብዙ የሚቆጣ ዘንዶ አለ። ብዙ የሚቆጣ የጥልቅ አሰራራ አለ። ክብር ለእግዚአብሔር። ይቆጣ እንጂ ይበሳጭ እንጂ ወደፊት ይቀጥላል፣ ወደፊት ይቀጥላል። ክብር ለእግዚአብሔር ይው ኢየሱስ ጌታ ነው። እንዴት ሆኜ ነው ወደፊት የሚቀጥሉ? እንዴት ሆኜ ነው የኔ ነገር ወደፊት የሚቀጥሉ የምትሉ ይጦሽ ወንድሞች፣ ነገሮቻችሁ ወደፊት እንደገና ይቀጥላል። ነገሮቻችሁ ህይወታችሁ፣ ጸጋችሁ እንደገና ወደፊት ይቀጥላል። ክብር ለእግዚአብሔር። ያ መልአክ መጥቶ እነሱ እያሉ አስወጣቸው። እነሱ ከወጡ በኋላ ያ ጠዋትኑ ተነስተው ምንድን የሆኑ እነ ጴጥሮስና ከጴጥሮስ ጋር ያሉትን ከዛ ቤት ብሎ መልክተኞችን ላኩት እነሱ በቤት ነው፣ ወይን ቤት አሉ ነው የሚሉት። ያ ዘበኞቹም አላዩም። እንደ ትላንቱም በሩ ተዘግቶ ነው ያለው። ከየት እንደወጡ ከየት እንዳመለጡ አይታወቅም። ኢየሱስ ጌታ ነው። አንተ ካመለጥክ በኋላ አንቺ ካመለጥሽ በኋላ ጠላቶች ጋር ይጋባሉ። ግራ እንደ ተጋቡ መጽሐፍ ቅዱስ ይናገራል። ተበሳጩ ይላል። ለጠላት መበሳጫት ይሆናል፣ ለጠላት ግራ መጋባት ይሆናል። ስለዚህ ተሰምቶ የማይታወቅ ታምር ሆነላቸው። ግማሾቹ በዛ ታምር ላይ ከእነሱም መካከል በዛ ታምር ላይ እያመኑ ነው። ኢየሱስ ክርስቶስን አምኖ እየተቀበሉ ነው። ያ ቀድሞ እነሱ በ- በቤተ መቅደስ ላይ ቆመው ኢየሱስን እየሰበኩ ነው። ክብር ለእግዚአብሔር ይሁን። ከእስር ቤት ያወጣ ይሰሆን አሁንም እናንተም ከታሰራችሁበት የሚፈተው ኢየሱስ ነው ብሎ ለአይዛብ የኢየሱስን ጌትነት በአደባባይ ላይ ቆሞ መስበክ ጀመሩ። ክብር ለእግዚአብሔር ይሁን። አስሮ ለመጣል አስሮ ለማስጨነቅ እና ግራ ሊያገባ በዙሪያ ላይ የተከበበ ጠላት እያለ የምንዣበቡ ከቁጥር በላይ የሆኑ ጠላት በዙሪያ ላይ እየተንዣባ እያለ ወደፊት መቀጠል ከእስር ቤት ተወጥተ ከታሰርክበት ተፈታ፣ ከተጨነቃችሁበት ነሳ ወጥታችሁ መራመድ ይሆንላችኋል። ክብር ለእግዚአብሔር ይሁን። ለዚህ ነገር ምስክሩ ምንድን ነው? እነ ጴጥሮስ ወጥተዋል። ኢየሱስ ክርስቶስ ሊቀብሩ በተዘጋጁ ሰዎች ገፍትሮ ለመጣል በተዘጋጁ ሰዎች በመካከላቸው አልፎ ሄደዋሉ እና ሊቀብሩ ሊጥሉ ዘንድ በተቆጡ በተበሳጩ ሰዎች መካከል አልፎ ሄደዋሉ። ሀያ አራተኛ ቁጥር ላይ ሄዳችሁ ስታነቡ ቤተ መቅደሱን የዘብ አዛዥ እና የካህናት አለቆች ይህንን በሰሙ ጊዜ ይቺ ነገር ምን ይሁን በማለታቸው ግራ ተጋቦ ለጠላት ግራ ማጋባት ይሆናል። ጠላት ግራ ይጋባሉ፣ ይጨነቃሉ። በአንቺ ላይ በሆነው ታምር ላይ በአንቺ ላይ በሆነው ታምር ላይ ጠላት ግራ ይጋባሉ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ዘመናቸው የተባረከውን የሰመነው ቃል በሕይወታችን ላይ በጠላት መንዳይ አልፌ እሄዳለሁ ገዳይ እያለ የሚያስጨንቅ እያለ የሚያስለቅስ እያለ እና ግራ የሚጋት አትቀጥል የሚል እያለ የሚያወራ ጠላት እያለ እና ጴጥሮስ እንደ ወጡ ኢየሱስ ክርስቶስ በመካከላችሁ አልፎ ሄደ። እንደሄደ እኔም አልፌ እሄዳለሁ ብላችሁ ለጠላት ማወጅ ነው። ይህንና የእናንተ ስራ ዘመናቸው የተባረከው